ንዳ ነቁጭ በዚህ ልክ በጭራሽ ቤት መተሽ አገኝሻለሁ ብዬ አልጠበኩም ነበር። ቆይ እኔ ባልመጣ ኖሮ ልትመታት ነበረ። እሱም እኔም ከአንተ እየሰማው ነው። ጥሬ ነገር በላይ አንተ በጣም ታስፈራኛለሁ። መርዝ እንዳይጎዳኝ በጣም ፈራለሁ። ሰላም ጤና ይስጥልኝ። ክብራን እና ክብራን ቻናል ቤተሰቦች ሰላማችሁ ብዝት ብዝት ይበል በዓለም ዳርቻ ያላችሁ በሞላ ላይክ እና ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉኝ። ሀረግ 96 እርፋታ አቅም ቤቴዳ ስትመለስ የሀፌድ ተናዱ ነበርና እንቅ ያደርጋታል። የት ነበርሽ ተናገሪ ሲል ጺም ትገባና ምን እያረክነው ሚስትን እንደመንከባከብ እንደ መንከባከብ ልትመታት ነው ወይ ትለዋለች። ናቲና ቢኒም ታረቁ። ኢንስፔክተሩ ጋር ወስዶ ያለውን ነገር አስረዳው። ገኒም ደስ ብሏታል ስለ ታረቁ። ሜሴጅ ልኮላት ተስማምተናል አሁን መጣሁ የሚል ሜሴጅ ላከላቸው ለዳጌ። ወይዘሮ ሱዛንም ናቲጋ ደውላ የትነ ስትለው እዚሁ ሰፈር ነኝ ስራ ስለጨረስኩ ሲላት ስራ እኛ ጋር አያልቅም፣ ያለ መጠየቅ አለብህ ስትለው እኔ እኮ ሰው እየተከተለኝ ነው፣ ተጨማሪ ሰው ከታልጨመርሽ በስተቀር ሌሎች ተጨማሪ ሰዎች እየተከታተሉኝ ስለሆነ በእነሱ ምክንያት እራሴን ለመከላከል ነው የአመለጥኩት ይላታል ናኦምን። ቶማስ ወንድም ወይም ጓደኛ ሁነኝ፣ አትራቀኝ፣ ቅረበኝ እያለው ነበረ። ታዲያ ናኦምም የእሷ ሰውነህ እኮ ምን ብዬነሆንን ማቀርብህ ምን ፈልገህ ነው እያለው ነበረ። ቤዚህም በተኛችበት ሄዋን ረሳሽኝ እኮ ተውሽኝ እያለች ሳለ ብድግ ብላ እውነት መስሏት እየሮጠ በባዶ እግሯ ወደ ውጭ ስትወጣ ሎሌትም ከውጭ ስትመጣ ሄዋንና አየሻቶች ስትላት ያምሻል ሎይ ህዋን እኮ ከጠፋች አንድ ወር ሆኗታል፣ ትላታለች። ቤቷም ሂጄ ጠይቄ ነበር የለችም አሉ። በዚህም የናኦምን እርዳታ እየጠየቀች ነበር። ለገዳይን ባላገኙ ባላገኙ እንኳን ህዋንን ለፖሊሶች እንዲፈልጓት መናገር አለብኝ እያለች አንተም እንደታናሽ ወንድሜ ነው ሞት አውቃለሁ። ስራው ጥሩ ይባላል። አንተም ደግሞ ስለ እናት ስራ በደንብ ብለም ይታቃቃል። ቆይ ግን እሷም አታቀርባትም አላረካትማ? ከቤት አልወጣም። ቢያንስ ለኔ ቢሆን ትንሽ ቦታ እንኳን ስተ ቆይ፣ ግን ለምንድን ነው በዚህ ልክ ኔ ለመቅረብ ፈልገ? ከኔ የምፈልገው ምንድን ነው? ጓደኛ፣ ወንድም፣ ከቻለ ከዚህ ከገባሁበት አስቀያሚ ስራ አውጥቶ ወደ ንጹህ ዓለም ወደ ህሊናው ዓለም እንዲከተል ፈል ይመስለኛል። እንግዲህ ማለት አንቺ ተጨማሪ ጥበቃ ካላክሽል የሚያስጠቃል። አይ፣ አላኩ። ስለዚህ ያ ውርጋጥ ያፌት

ጓደኛዬ ካልፈለገኝ ማን ሊፈልገ ነው? እያለ ቢኒም አይነህን እንዳላይ ከነ ቤተሰብ ከነ ህትህ እያሉ ነበረ። ነገር ግን ናቲ ተስፋ ሳይቆርጥ ከነ ገኒ ቤት ሄዶ ገኒንም ሰላም ካላት በኋላ ቢኒ ለአንድ ደቂቃ እንኳን እንዲያናግረው ጠይቆታል። ገኒም መነጋገር መፍታት እንዳለባችሁ ተነጋገሩ እናንተ ብላ ስትለው ቢኒም እሺ በቃ ለትንሽ ደቂቃ ብለው ተያይዘው ወጥተው ነበረ። አንድ ሰውዬ ከቁርሲ ላይ ቁጭ ብሎ ፎቶዎቹን ሰብስቦ የወይዘሮ ስዛን ቤተሰቦችንም ጭምር ሳይቀር በቀስት ምልክት አድርጎባቸዋል። በቁርሲ ላይ የተሽከረከረ እያለ ናቲ እና ቢኒ ወደሱ ይገባሉ ሰውየው። ናቲም በሩን ኮምቶ ይቅርታ ስፔክተር ቢኒንሾ መጣው ሳልጠይቅህ አለው። በትነግረኝ አሪፍ ነበር። አሰራራችን እንደዚህ አይሆንም አለው። ናታን ምንም አልገባኝም ምን እየተፈጠረ እንዳለ ለትነግረኝ ትችላለህ ይለዋል። ቢኒ ከኒና ካንተ ኬስ ጋ እነዚህ ሰዎች ምን ያገናኛቸዋል ሲል ይጠይቃል። ያፌድ ሉሊት በጠረጴዛ ዙሪያ የተሰበሰቡትን ፎቶ እያየ በመጨረሻም እናት ተቤዛ ጋር የሚቀራረበው ናኦምን ይህን ሰውዬ አቀዋለሁ ይላል የት ነው የምታቀው ሲለው ከቤዛ በተደጋጋሚ ከቤታቸው ሲወጣ አይችዋለሁ ይላል ናቲን በድንጋጤ ምን ይላል ኢንስፔክተር ቤተሰቦች አደጋ ላይ ናቸው ቆይች ሴትዮ ከጀርባዬ ድራማ እየሰራችብኝ ነው ናታን ምን እየተካሄደ እንደሆነ አትነግረኝም አለብኒ እንስፔክተር ነው ያልከው ሚናም ምባላለሁ ይላል በሙዬ ጠበቃ ነኝ ሲለው ሰውየውም እንታ አታቀኝም እንጂ እኔ በደንብ ነው ማቅህ ይለዋል። አቶ ቢንያም እዚህ ፎቶ ላይ ያለኸውና ከቤዛ ጋራ በተደጋጋሚ የሚታየው ሰውዬ ይሄ ሰውዬ ነው ወይ ብሎ ሲለው አዎ እኔ በተደጋጋሚ አይችዋለሁ ይላል። እንስፔክተር አንተም ታቃለ ማለት ነው ይላል። ናቴ አንተም እኮ ነግረህኛል ከሆነ ሰው ጋር እየተቀራረበች እንደሆነ ግን ማንነቱን ያልነገርከኝ። አሁን ተረጋጋንተ ማንነቱን እናጣራለን ይላል ኢንስፔክተሩም። ቢኒም ስለማንና ስለምን እንደምታወሩ እባካችሁ ትነግሩኛላችሁ? ይላል ቢኒ። ኢንስፔክተር ቢኒ ኢንስፔክተር አወቀ ይባላል ይላልናት ያፌድንና ተመሳሳይ ስራ የሚሰሩትን ለመያዝ አብረን እየሰራን ነው ይላል። ከዛም እንዴት እንደተገናኙ ትዝ አለው። ናቲ በር ከፍቶ ይገባል። ከዛም ሰውየው ተረጋጋ እንጂ ቢሮዬን ደግሞ ማነው ያሳየህ? ይለዋል ስፔክተር እንደምታውቀኝ ምንም ጥርጥር የለውም ወይዘሮ ይፋታ በዙሪያ ስላሉ ሰዎች እንደነገረችህ ምንም ጥርጥር የለኝም ይላል። ስለዚህ ያፌድን ለምን እንዳገባችሁ ታውቃለህ ማለት ነው ሲል እኔም ባውቅ ብረዳት ደስ ላይ ነበረ። ግን እሷ አልነገረችኝም። አንድ ነገርማ የምታገባው አንተን ሊጎዳህ ካሰበ ብቻ ነው። አንድ መረጃ የያዘ ይመስለኛል ይላል ሰውየው። አሁን ምንም የሚያሳስበኝ ስለሌለ እሱን ገድዬ እርፋታን ነጻ ውጥቼ እጄን እሰጣለሁ ይላል። ናቴም ተረጋጋ፣ ቁጭ በል። በመጀመሪያ ስሜታዊ ሆነህ እንደዚህ አይነት ነገር አትወስድ። እንደዚህ አይነት ነገር ዋጋ ያስከፍልሃል። ለመሆኑ እርፋታ ምን ያህል እንደምታፈቅረ ታቃለህ? እኔም በጣም ነው ማፈቅራት፣ ግን ተመሬት ተነስታ አንተ ተወኝ ያፌድን ነው መወደው እማገባው አለች። ግራ ተጋባው። እውነትና ውሸቱ መካከል ሆኜ እሷ ከኔ ውጪ ልታፈቅር አትችልም የኔ ሴት ናት እላለሁ። በአንድ በኩል ደግሞ እውነቷን ቢሆን ያኔ ቤቷ አግቶ ያስቀመጣት ጊዜ ስላደረገልኝን ክብካቤ አፈቀርኩት ነው ያለችኝ። ናታን እርዳኝ፣ የእርፋታ ነበረች የምታግዘኝ አሁን ግን ያንተ እርዳታ ያስፈልገኛል። ስቃዩ በአንተና በእርፋታ ህፃናት፣ እናቶች፣ ሴቶች ከዚህም በኋላ ማልቀስ የለባቸውም ይላል። ይህንን ጉዳይን የናንተ ሆነን እንቋጫው ሲለው፣ ይህን ነገር እንዴት አርግ ለማ ለግዝህ የምችለው ይላል። ያፌትን ለፍርድ አቅርቦ እርፋታ ነጻ እንድትወጣ አትፈልግሞ ይለዋል እዛ የሚሰቃዩ ሴቶች ነፃ ወጥተው የራሳቸውን ህይወት እንዲሰሩ እንዲኖሩ አትፈልግም ወይ? ሲለው ይፈልጋለሁ እንጂ እንኳን የተሰቃየውት ሌላ ሰውስ ቢሆን ይህን ሲሰማ አልፈልግም ይላል። እንዴ ይለው፣ እንግዲያውስ የአፌስ የቢዝነስ ተቀናቀኝ ሁን ይለዋል። አንተ ብትሄድ ድክመትህን ሊጠቀሙብ የሚፈልጉ ሰዎች አሉ። ምን እያወራ ነው ሲለው፣ ኤርፋታም በአንዴ ልናድናት በአንዴ ልናድናት አንችልም ግን ደግሞ በሂደት ልናድናት እንችላለን ይለዋል። የምንፈልጋቸውን ሰዎች በፍርማቸው ልናገኛቸው እንችላለን። አሁን ውስብስብ አደረግብ። ናታም ቤተሰቦችን አደጋ ላይ ጥዬ አደጋ ላይ አስገብቼ ልረዳችሁ አልችልም። እኔ አልችልም፣ ሌላ ሰው ብትፈልጉ ይሻላል ይለዋል። ግን እኮ እህትሚን ስራ ስሰራ ነበረ ሲያውቁ ይተዋት ያል እንዴ የእርፋታን አሁን ወስዶብሃል። ከዛም በኋላ ደግሞ እህትህን የእንዘራ እንደምሰራ ካወቁ ኮ ሊጎዳት ይችላሉ ቢለውም አሁን እኔ ልጠቅማችሁ አልችልም፣ ቤተሰቦችን አደጋ ውስጥ ልከት አልችልም ብሎ ጥሎ ይወጣል። የሆነ ቀን የእርፋታንና ቤተሰቦችን አደጋ ላይ ለመጣል ፈርቼ ትቼ ሄርኩኝ። አንድ ቀን የእርፋታ መጣይ ልብሷ ልትወስድ ምን እንዳለችን ታቃለህ? የሚጠብቀኝ ወንድ ነው የምፈልገው። አንተ ደግሞ እሱን ማድረግ አትችልም። ማለት ቤዛም ወንድ ሁን አለችኝ። የሚያበረታቱ ቃላታችን ተናገረችኝ። ከዛም የን ጨረቃ ለማስመለስ ሞከርኩኝ ግን እኔ ከዛም የን ጨረቃ ለማስመለስ ፈለግኩኝ ግን ደግሞ እኔ ሰው መሆን አለብኝ ብዬ አመ ከዚያም ሌላ ጊዜ ይመለስና ተስማምቻለሁ ይለዋል። እውነት ክን ነው ሲለው አዎ ብለዋል፣ ይጨባበጣሉ። አሁን እንደሚሳካ አምናለሁ ይላል። ኢንስፔክተሩም ግን መጀመሪያ ከኛ ጋር አሁን ምንድን ነው የማደርገው ሲለው መጀመሪያ ከኛ ጋ የተወሰነ ጊዜ ትሰራለህ፣ የቤተሰቦችንም ለውጥ እናደርጋለን። ከዛም በኋላ በቃ ከኛ ጋ መስራት ከፈለግ አንዳንድ ነገሮች ወሳኝ ነገሮችን መማር ይኖርብሃል ይለዋል። ከዛሬ ጀምሮ መጀመር ይችላሉ ይላል። ናቲም ነታን እኛ ጋር ስራ ከጀመረ ሁለት ወር ሆኖታል። በእርግጠኝነት እኛ ጋር ካም በፈቃዱ ስለመጣህ በጣም ስለሚያምንህና ማጣት ስለማይፈልግ ነው ይለዋል። አዎ ቢኒ ስራውን ጀምር ያለሁኝ ታይፈድ ጋር ፊት ለፊት መቆም ችያለሁኝ አንተ የጠፋ ጊዜ ቦታ ያፈልጋ ለመገናኘት ፕሮሰሰር ላይ ነበርኩኝ ይለዋል። አብሬ የምሰራቸው ሰዎች ደግሞ ስለኔ እያጠሩ ስለነበር አንተን አደጋ ላይ መጣል አልፈለግኩ። እነዛ ሰዎች እኔ ናታን ከመሆኔ ውጭ የሚያገኙት መረጃ የተሳሳተ ነው ይላል። ስለ ቤተሰቤም ስለሆነ ስለ ሰፈሬ የተሳሳተ መረጃ ነው የተሰጣቸው ትንሽ ቤት ተከራይ እህቴ ከሆነችው ሲቪል ፖሊስ ጋር እንደ ምኖር ነው የሚያውቁት ይላል። ይህን ያክል ተራርቀናል ማለት ነው ይላል ቢኒ፣ አንድም ነገር እንኳን የሚያጠራጥር ነገር አላየሁብህ። አሁን እኔ ለአንተ ጓደኛ የሚሆን እበቃለሁ ወይ ሲለው፣ ተውቢኒ እንደዚህ አትበል። እዚህ ያመጣሁህ ተራርቀናል ለምትለው መልስ እንዲሆንህ ነው። ቢኒ፣ ታንተም ርቀው አንተን ለማዳን ነው የሚከታተለኝ የአፌድ ብቻ አይደለም ብዙ መጥፎ ስራ ላይ ተሰማርተው የሚገኙ ሰዎች ናቸው ይላል። እሺ እሱን ተረዳሁት። እኔ ያልገባኝ ነገር ግን የሎሊት ፎቶ ከነዚህ ሰዎች ጋር ምን ይሰራል? ይላል ቢኒ። ወዲያው ናቲ ስልክ ተደወለላት። ዝም በሉ ሴትየዋ ናት አለ። ወዲያውም ስልኩን አንስቶ አቤት አለቃ አላት። የት ነህ እንድትመጣ ፈልጋለሁ ስትላት፣ ቅርብ ነው የት ልምጣ? ይላል። እቤት ነው እንዳትቆይ ጠብቀሃለሁ ስትለው፣ እሺ በ30 ደቂቃ አደርሳለሁ የሆነ የተፈጠረ ነገር ያለ ይመስለኛል። እኔ መሄድ አለብኝ። ቢኒ አንተ ትንሽ ቆይና ውጣ ይለዋል። ስለ ህጉ አንተ የምታውቀው ነገር ስላለ ልታግዘን ትችላለህ ሲለው፣ ተባብረን እነዚህ ሀገራችን ልናጠፋቸው ይገባል። ድጋሚ እንዳይነሱ አድርገን ሰባብረን እንጥላቸዋለን። እሺ በቃ ቢኒ እናንተ አውሩ፣ እኔ በኋላ ስልክ ደውልልሃለሁ። ግን ደግሞ መገናኘት የለብንም የተረዳኝ ይመስለኛል ሲለው፣ አዎ ተደር ተረድችሃለሁ ይላል። ቢ ታቃለ ወደዚህ ስንመጣ አይንህም ማየት አልፈልግም ብየው ነበረ፣ ግን እሱ ልክ ነበር ይላል። እኔም በሱ ቦታ ቢሆን ቤተሰቦችን አደጋ ላይ ላለመጣል እንደሱ ነበር የማደርገው። አንተ በጣም እድለኛ ነብ ወይዘሮ ሱዛን ስልኳን አንስታ ለእናቴ ትደውልለታለይ። አሁን የደረስክ ስትለው፣ እናንተ ቤት አካባቢ ደርሻለሁ ሲላታል። ጥያራ ልትወጣ ነው አሁን እንዳታየ ተጠንቀቅ ትለዋለች። እሺ። ቢኒም ለስዊ ናቲን፣ እኔ የሚገርመኝ ነገር ናቲን እንዴት እነዛን ሰዎች እንዴት ሊቀርባቸው ቻለ ሲለው፣ እሱን አንተ ብትጠይቀው አይሻልም ይልሃል። አሁን አንተ በምን አይነት መንገድ ልትረዳን አስበሃል ሲለው የተለያዩ ፋይሎች አግኝቸበት ነበረ። አንድ ቀንም ቢሆን ታስሮ ወጥቷል ይላል። ሁሉም ሰው የእሱ ናቸው ግን አንድ ሰው ከዛ ውስጥ ስላለ ፋይሉ እንዲዘጋ አላደረገውም ክፍት ነው ይላል። እውነት ነው፣ መታሰሩን አውቃለሁ ግን ታስሮ ሲፈታ እንደ ሁል ጊዜው ፋይሉ መዘጋቱ የማይቀር ነው። ሌሎች ነገር ላይ ትኩረታችን እናድርግ ብለን ነው ኢንስፔክተር። አሁን ላይ ዳኛው ከኒጎን እንደሆነ እና ውስጥ ላይ ያሉ ውስጥ ላይ ያሉ የህግ አባላቶች በቁጥጥሩ ስር እንደሚያውል ቃል ገብቶልኛል ይላል ቢኒ ጥሩ ነው ግን ተጠንቀቅ የፈለገውን ያክል ብታም ነው እንኳን ስለ ናታን እንዳታወራ ይላል ስፔክተሩ ገንዘብ የማይገዛው ነገር የለም ይሄ ንጹህ ነው ያልከው ዳኛ መቼና መቼ ወደ እነሱ እንደሚገባ እሱስ ልክ ነው እኔም በሙያ ከእናንተ ጋር እንደምሰራ ገነት የወንድም የሚ የእርፋታ ደግሞ የእሷ ልጅ ናት እነሱን እንደ ቤተሰብ ምንም ሳይነጋቸው ፈገግ እንዲሉ ነው ፍላጎቴ። ያፌድን እኔ ብዙ ነገር ያድርጎኛል። በነገራችን ላይ አግቶ ለቤተሰቦች ሞቷል ብሎ ያረዳቸው ልጅ የአይፌድ ያሳዳጊዋ ልጅ ነው ይላል አቤል ይባላል ትንሹ ያፌድ። በለው ያው ከእሷ አይብስም ብለህ ነው። እኔ እውነትህን ነው። እኔኮ ካሁን ካሁን እጠይቃለሁ ብዬ የሚያስፈታኝ ደግሞ አፌድ ነው። ለምን እንደዚህ ያረከው ብሎ ሲጠይቅ አንተን ማሳሰር የለበትም አንተን የነካሁን ሁሉ የእጁም ማግኘት አለበት ብሎ መለሰለት። ግን እውነታው እኔና እሱ ሌላ ኬዝ አለን ይላል። ወዲያውም የቢኒ ስልክ ይጠራል። አንሳው ይለዋል። አይ ችግር የለም ሙዴ ጥሩ ስላልሆነ ከቤት ስለወጣው ስወጣ እነ ጌኔ ናቸው ይለዋል ምናልባት ሊጨነቁ ይችላሉ። አለማሳት ደግሞ ከባድ አይመስልህም? ሲለው በቃ ቴክስት አድርግላቸዋለሁ ከአንት ጋር መጀመሪያ ያለውን ነገር ልጨርስ ብዬ ነው ይለዋል። ከዛም ቴክስት ይጽፍላቸዋል። ገኒም ስልክ የመከረች ነበረ ናቴም ቢኒም አለናሳ ማለታቸው ምን ይባላል እያለች ነበር። ወዲያውን ቴክስት ለዳጌ ጻፈለት። ዳጌም ቴክስት ጻፈ ጎቴ ብሎ ሲነግራት እሳይ ምን አለ አለ ዳጌ ቢኒ ናቲ ጋ ሁሉንም ነገር ፈተነዋል። በሰላም እንዳታስቡ ብሏል አላት። ወደ ቤት እየመጣው ነው ብሏል ሲላት፣ ተመስገን ተመስገን እኔ እነሱ ደህና ከሆኑ ምን እንፈልጋለሁ? ብላ ገኒ ወደ ትዝታዋ መለስ አለች። እሱም ምንድነው ትናንትና እንዳልኩ በቃ ተወኝ፣ ከቤተሰቦቻችን እራቁ ሲለው ነበር ያስታወሰችው። ገኒ ገኒ ተረጋጋ እንጂ እንደዚህ አትሆኑ፣ በእርጋታ ፍቱት ብላቸው ነበረ። ያንን ትዝ ብሏት አስታወሰች። ድሮ ቢሆን በኒህ ምክንያት ራሱን እንዳይጎዳ አልነበረ የአሁኑ ናታ ግን ተቀይሯል ይላል ቢኒ እሱን እኮ ላስረዳ ብዬ ነው ይላል ናቴም እንደ ጓደኛ ተነጋግረን እንፍተው ብዬ እኮ ነው ይላል ቆይ ቆይ ይላል ቢኒ ጓደኛ ማለት ምን ማለት ነው ላንተ ሲለው ጓደኛ ማለት ህይወት ማለት ነው ችግሮችን በጋራ መፍታትና ማሰብና መጨነቅ እንደራስ ማየት አለ ናቲም ጓደኝነት በሁለት ነፍስ የምትኖር አንድ ነፍስ ናት አለ ቤዚን በክፍሏ ውስጥ እየተንጎራደደች ህዋን ያለቻት ትዝ ብሏት፣ በቃ ልሂድ ስትላት፣ ቆይ ለምንድን ነው ይህን ኪያል ያስቸኮለሽ እያለ ስትላት ትዝ ብሏት እያሰበች ነበር። ተመልሰን እንኳን ባንገናኝ አሁን ልሰናብትሽ እና ሊሄድ ሰው እንኳን ቢጠይቅሽ፣ ለማንም ቢሆን ፖሊሶቹን ቢጠይቁሽ ሰው ለማዳን ብላ ሄዳለች በያቸው ትላታለች። በቃ አሁን ልሄድ ስትላት ቤዝም ምን እንደሆነች እና ምን እንደተፈጠረ ብትነግሪኝ ደስ ይለኝ ነበረ፣ ግን ከዚህ በላይ አልንጫንሽም ትላታለች። ቤዝ የእህትሽን ነገር አደራ፣ እንደምንም ተረዳርታችሁ ይህን ጊዜ ማለፍ መወጣት አለባችሁ በካቻው ብላት ስማትና ትሄዳለች። ቆይ ለምንድን ነው የዚህን ያክል ጨካኝ የሆንኩት? ሰው እንደዛ ብላኝ እንኳን ተሰናብቶኝ ሲሄድ ቆይ ለምንድን ነው ብዬ እንኳን ለምንድን ነው ያላሰብኩት እያለ ቤዝ በክፍሎ ውስጥ ሆና በጭንቀት ትወጥራለች። ገባበትን፣ ተከትዬ አላየሁኝ። ከዛም በኋላ ደግሞ እንኳን የትናት ብዬ አልፈለግኩኝም። ቆይኔ ራሱ ምን ያህል ራሴን ወዳድ ነኝ ወይኔ ብላ በረጅሙ ተነፈሰች። የዝዬም ስልክ ትደውልለታለ ለናሆሜ። ናሆሜም የዝዬ እንዴት ነች? ጠዋት እኮ ከተለያየም በኋላ ስልክ እንኳን ለመደወል አልቻልኩም ቢዚሆኝ። ኧረ እንደዚህ አትሳቀቅ ትለዋለች አሁን እንኳን የደወልኩልህ የሆነ ቦታ እንድታካሄደ ነበረ ትለዋለች። ግን ወዴት አሁን የት ነህ ስትለው፣ መኪናዬን ካቆምኩበት ቦታ እየሄድኩ ነው። ከድርጅቱ ራቅ አድርጌ ነው ማቆመው። ስለ እናቴ ነግሬሽ የለም ስላት፣ አሁን ፖሊስ ጣቢያ መሄድ ፈልግ ነበረ። ጓደኛዬ ከጠፋች አንድ ወር ሆኗታል ትለዋለች እስከዛሬ ልክ አልነበርኩም። የመጀመሪያ ቀን እንኳን ስሰናበታት ያለችኝን ነገር ሁሉ ረስቸው ነበረ። እናም ለፖሊስ እንዲፈልጓት መናገር አለብኝ። የአባቴን ገዳይ ማግኘት እንኳን ባልችል እሷን ማግኘት አለብኝ። በዚዬ አሁን ሰዓቱን አይተሸዋል። ነገ ብናመለክት አይሻልም ሲላት፣ ወይኔ እኔ እኮ በራሴ ስላፈርኩ ነኝ ተውሽኝ ብላ በህልሜ ስላየኋት ሁለታችን ጥሩ አልነበርንም። ሰውንን ሰማሳበት ድረስ ደርሰን ነበረ። ቤዝዬ ግን አንቺ ታስቀኛለሽ፣ ይላታል አንተም ብትፈራኝ ይሻላል። በቀልድ በቀልድ አድርጎ ተዋሩ በኋላ ነገ በቃ እንሄዳለን ተባባሉና ቻው ብለው ተለያዩ። ናኦድ ናኦድ እያለ ከኋላው የሆነ ሰው ተከተለው። ሰውየው የእናቱ ልጅ ነው፣ እሱ ግን አያውቀውም። እና ሰላምታ ከተለዋወጡ በኋላ ቢሮ ፈልጌህ እኮ የለህም አሉኝ፣ ስለዛ ነው ወደዚህ የመጣው ሲለው፣ መንቀሳቀስ እኮ ፈልጌ ነው ይላል። ምን ነው በሰላም ነው የፈለግከኝ ወይስ እናት የተከታተለው ብላህ ነው ይለዋል? ናእምም፣ እኔ ራሴ ነኝ ደሞ፣ እሷ እንዳገኘው ስተዋወቀች እብድ ነው የምትሆንብኝ። ይህሁል፣ ናኦድ እኔ እንደ ወንድምም እንደ ጓደኛም ስቀርብህ፣ እባክህ አትግፋኝ አለው እኔ ሰው የለኝም፣ ሰው ያስፈልገኛል ሲለው፣ ቶማስ ይሄን ነገር ስንቴ ያወራንብህ? አንተ እኮ የእሷ ሰው ነህ፣ ስንቴ እንነጋገርበት? የእሷን ቆሻሻ ስራ የምታስወግድላት አንተ ነህ። ታዲያል እንዴት ነው የእሷ ልካይ ነው የምትለኝ? ይለዋል አውቃለሁ! እባክህ አትራቀኝ፣ እኔ እንደ ታናሽ ወንድም ነው የምወድህ። እናትህ ደግሞ የእናትህን ስራ ደግሞ ታውቃለህ። ስለዚህ እኔ ደግሞ ቆይ ግን እሷን ባታቀርባትም አራካትም አይደል? ከቤት አልወጣህም። ቢያንስ ለኒም ቢሆን ትንሽ ቦታ ስጠኝ ሲለው ቆይ ለምንድን ጓደኛ ወንድም ከቻለ ከዚህ አስቀያሚ ስራ አውጥቶ ወደ ተሻለ ስራ እንዲከተኝ እፈልጋለሁ። ቆይ ለእኔ እኔ ሲለው አንተ ጥሩ ሰው ስለሆንክ በአካባቢት መጥፎ ስራ ሲሰራ ይሄ ጓደኛ ነው ወይም ዘመር ነው ብለህ ስለማትለይ ነው ይለዋል። በዚህን ሰዓት ደግሞ ሁሉም ወገኝተኛ ነው፣ የራሱን ሰው አሳልፎ አይሰጥም። ስለምን አሳልፎ መስጠት ነው የምትለው ሲል ኤርፋት ሀናፂ ከግንቤስት እየተመለሱ ለአፌድ ትነግረዋለች ወይ ትላታለች። አይ አሁን አልነግረውም፣ ወደ ሲገፋ ያውቀዋል። ከዛ በፊት የምሰራው ስራ አለ ትላታለች። ልጁ የአፌድ ነው እንዴ ስትላት፣ የሆነ ሀሳብ ውስጥ ገባ ወንድማማቾች ከሆኑ በሁለቱም በኩል አክስት መሆንሽ አይቀርም ብላ ወይኔ ፈጣሪ፣ አሁን እውነት ሁለት ወንድማማቾች ከሆኑ ምንድን ነው ማደርገው ትላለች ኤርፋት። ወንድሙስ ከሆነ በዚህ ልክ ለምን ይጠላዋል ትላለች በሀሳቧ እያወራች ነበረም። ወዲያው ኤፊ፣ ምን እያሰብሽ ነው? የጠየቅኩሽ ጥያቄ ይህን ያልከባድ ነው ወይስ ትላት አቤል። ከእኛ ጋር ካልኖርኩ እያለ አስቸግሮኛል ያፌድን ደግሞ እንዴት ብዬ እንደማሳምነው አላውቅም ትላለች ኤርፋት ጽም ምን እነሱ የራሱ ቤት ያለ አይደለም ወይ? ስትላት እናንተ ዚህ የአማረ ቤት እየኖራችሁ እኔ እዚያ ሰፈር መኖር አልፈልግም ማለት። ጽዮንም ይህ አይረባ ቁባ በቃ ታዩ በቅርቡ ወጥመዳችን ውስጥ መግባቱ የማይቀር ነው ስትላት ምን እያደረግሽ ነው አለች። እሱ ሲሳካ እነግርሻለሁ። አሁን ይልቁንስ ወቅ እያደረግን ቤት ላድርሰሽ ትላታለች። ቶሎ ወደ ቤት መመለስ አለብኝ ወንድሜ ሰሞኑን ተጠንቀቁ ተጠንቀንቁ ማለት አብዝቷል። ማለት ምን ማለት ነው የሆነ መጥፎ ስራ ውስጥ ገብቶ እንዳይሆን አለች። ናቴም ወደ እነ ሱዛን ቤት ከመጣ፣ ወይዘሮ ሱዛን ቆማ በመስኮት እንዴት ዋሉ የተያራ እናት አለና አለቃ አለ የት ነበርክ ስትለው፣ ስራ ስለጨረስኩኝ እዚሁ አካባቢ ነበርኩኝ። እኔ ጋር እንደዚህ መዝረክረክ አያስፈልግም። ስራ ብጨርስም ሌላ ስራ እንዳለ መጠየቅ አለብህ ትለዋለህ። እኛ ጋር ስራ አያልቅም። ቆይ ደግሞ ትናንትና የት ነበርክ ስትለው፣ እህቴ ትንሽ ደበረኝ ብላኝ ወደህቴ ጋር ነበር ሲላት፣ የእኛ ሰዎች ግን ሲከታተሉ ነበረ ወደ ቤት አልሄድክም ቆይ የኛ ሰዎች በመሆናቸው ምን እርግጠኛ ነኝ? ጥበቃ የሚያደርጉልኝ ሁለት ሰዎች ናቸው። ታዲያ ኔ የእኛ ሰዎች እንደሆኑ በምን አውቃለሁ? አላት። ስለዚህ ራሴም ማዳን ነበረብኝ ሲላት፣ ስለዚህ ሌሎች ሰዎችም ሌላ ተጨማሪ ካለሽ ታላቅሽ ሲከተሉ ነበር ሲላት፣ ማናቱ ያ ውርጋጥ ያፌድ ያለህበትን አውቋል ማለት ነው። አዎ አለ። እሱ እጁ ረጅም ነው። በጣም ብዙ ባለስልጣኖችን በሱ ቁጥጥር ስር አድርጓቸዋል። ሲል ቆይ እኔን አያውቀኝም አሳየዋለሁ እንደዛ ከሆነ እንደ ሌሎች የቢዝነስ አጋሮች ቀለል አድርጌ ማየት የለብኝም። እሱን እኔ አንበረክከዋለሁ አታስብ ትለዋለች። ከፊት ከቤት ውስጥ እየጠበቃን ነበር የርፋታ በርስ ከፍታ ስገባ አንቺ የርፋታ ናይ የታበሽ ነበር ታወጫታለች ሲላል፣ ወዲያውም ናይ ወደዚህ ብሎት ከሸዋን ይዞ ሲጨመድዳት የርፋታ አሳመምከኝ እኮ ስትል ጽም መጣችና፣ ምን እያረክ ነው እንደ መንከባከብ ምን እያረክ ነው አለችው።